ሰላም፣ ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ መስከረም 17 ወይም ሴፕቴምበር 27 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ የሚዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዲረሳ። አሁን ቀጥታ ወደ መረጃዎቹ እናልፋለን። በዛሬው ዕለት በጥቁር ገቢያ አንድ የአሜሪካን ዶላር 166 ብር ከ12 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ 143 ብር ከ51 ሳንቲም ገዝቶ 146 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 138 ብር ከ74 ሳንቲም ተገዝቶ 141 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 194 ብር ከ29 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 168 ብር ከ01 ሳንቲም ገዝቶ 171 ብር ከ37 ሳንቲም እየሸጠ ነው። በንግድ ባንክ 161 ብር ከ66 ሳንቲም ተገዝቶ 164 ብር ከ9 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 208 ብር ከ18 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ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 የእየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 93 ብር ከ70 ሳንቲም ገዝቶ 95 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 88 ብር ከ83 ሳንቲም ተገዝቶ 90 ብር ከ60 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገቢያ 23 ብር ከ28 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 19 ብር ከ93 ሳንቲም ገዝቶ 20 ብር ከ33 ሳንቲም እየሸጠ ነው። በንግድ ባንክ 19 ብር ከ06 ሳንቲም ተገዝቶ 19 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 543 ብር ከ11 ሳንቲም እየተመነዘረ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም ሚሊባይ ድርሃም በጥቁር ገበያ 45 ብር ከ21 ሳንቲም እየተመነዘረ ነው። የዩናይትድ አረብ ኤምሬት ድርሃምን ወይም የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 43 ብር ከ29 ሳንቲም ገዝቶ 44 ብር ከ16 ሳንቲም እየሸጠ ነው። በንግድ ባንክ 37 ብር ከ78 ሳንቲም ተገዝቶ 38 ብር ከ54 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 44 ብር ከ25 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 42 ብር ከ37 ሳንቲም ገዝቶ 43 ብር ከ22 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 431 ብር ከ78 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 234 ብር ከ10 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 440 ብር ከ68 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገቢያ አራት ብር ሲመነዘር አንድ የግብፅ ፓውንድ በጥቁር ገቢያ 3 ብር ከ45 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ ይሄን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስከናችን ያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።